ጄኔራሉ አፈረጡት። በመጨረሻም ሀቁ ተገለጠ። ጠቅላይ ሚኒስትር አብይ በቀጣይ የወጠኑትን እቅድ የመከላከያው ጄኔራል አደባባይ አስጥተውታል። በድንገት በጎጃም የጦር ግንባር የተገኙት ጄኔራሉ ፋኖን በአስቸኳይ አጥፍተን የሻቢያን እጅ እንቆርጣለን ሲሉ እቅዱን አጋልጠውታል። ጄኔራሉ በአንዳንድ ሲሉ የጠሩት ኃይል ላይ ስለተዘጋጀው እቅድም ለመጀመሪያ ጊዜ ተናግረዋል። እኛ ላይ የለኮሱብን እሳት ራሳቸው ላይ እንለኩስባቸዋለን ሲሉም ሻዕቢያ ላይ ዝተዋል። ይህ በእንዲህ እንዳለ ኒውስ ላይን የተሰኘ ትነባቢ መጽሔት በኤርትራ ከተሞች አዲስ ወታደራዊ አፈሳም መታወጁን ዘግቧል። ዘገባው የኤርትራ ሰራዊት በአዛውንቶች የተሞላ ሲልም ገልጾታል። በዝርዝርና አስደምጣቸዋለን። በአራት ኪሎና መቀሌ መሃል የተፈጠረው ውጥረት ወደ ጦርነት እንዳያምራ ከግራም ከቀኝም ውትወታው በዝቷል። ዛሬው ዛሬ ሁለት አንድ የምሁራን ስብሰባ በትግራይ ጦርነቱ ሳይጀመር እርምጃ እንዲወሰድ የሚጠይቅ መግለጫ አውጥቷል። በመግለጫው ታዲያ ኤርትራ ጦር ላይ ፈጣን እርምጃ እንዲወሰድ የጠየቀ ሲሆን በወልቃይት ያለው የኮሎኔል ደመቀ ወታደሮችም እንዲወጡ ማስጠንቀቂያ አዘል ጥያቄ አቅርበዋል። ታደምጡታላችሁ። ለዓመታት በኤርትራ በረሃ በትጥቅ ትግል ላይ የነበሩትና በአሁኑ ሰዓት የትምህርት ሚኒስቴርን እየመሩ ያሉት ፕሮፌሰር ብርሃኑ ነጋም ዳውን ዳውን የሚለው ተቃውሞ በርትቶባቸዋል። ለብልጽግና ስስ ልብ አላቸው በሚል የሚታሙት ፕሮፌሰሩም ከዩኒቨርሲቲ ተማሪዎች እስከ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ውግዘት በርትቶባቸዋል። ፕሮፌሰር ብርሃኑ ነጋም የዩኒቨርሲቲ ተማሪዎች ተቃውሞ ከስልጣን እንዲለቁ እየተጠየቀ ባለበት አጋጣሚ ሙስሊሙን ከትምህርት እየገፉ ነው የሚል ከባድ ውንጀላ ቀርቦባቸዋል። እንመለስበታለን። አደገኛው የጦር መሳሪያ ዩክሬን ሊገባ ነው። መሳሪያው እጅግ ዘመናዊ ነው የተባለ ሲሆን ከሩሲያ ጋር ለሚደረገው ጦርነትም ጦርነት ጥቅም ላይ ሊውል እንደሚችል እየተነገረ ነው። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ታሪካዊ እርምጃ ሲሉ በደስታ ተሞልተው ገልጸውታል። ይህ በእንዲህ እንዳለ የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር የዩክሬን ጦር መሳሪያ ማምረቻ ተቋም አማካሪ ሆነው መሾማቸው እያነጋገረ ነው። እኚህ የ61 ዓመቱ አንጋፋ የቀድሞ ባለሥልጣን ከዲፕሎማሲ ወደ ሚሳይል የተሸጋገሩ በማለትም በብዙዎች ዘንድ መነጋገሪያ ሆነዋል። በዝርዝርና አስደምጣቸዋል ይገኛለን አክብሮታዊ ሰላምታችን በእያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ አንዳፍታ ሚዲያ ቤተሰባዎች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ ሜሪት ፕሮፐርቲ እስከ 30% ቅናሽ የተደረገባቸውን እጅ ጉብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ በ10% ቅድመ ክፍያ ይዞ ቀርበዋል። ባለሁለት መኝታ በ850 ሺህ ብር፣ ባለ3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል በፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0 904 9 28 28 ላይ ፈጥነው ይደውሉ። ጄነራሉ አፈረጡት። በመጨረሻም ሀቁ ተገለጠ። ጠቅላይ ሚኒስትር አብይ በቀጣይ የወጠኑትን እቅድ የመከላከያው ጀኔራል አደባባይ አስጥተውታል። በድንገት በጎጃም የጦር ግንባር የተገኙት ጀኔራሉ ፋኖን በአስቸኳይ አጥፍተን የሻቢያን እጅ እንቆርጣለን ሲሉ እቅዱን አጋልጠውታል። ጀኔራሉ በአንዳንድ ሲሉ የጠሩት ኃይል ላይ ስለተዘጋጀው ቅደም ለመጀመሪያ ጊዜ ተናግረዋል። እኛ ላይ የለኮሱብን እሳት ራሳቸው ላይ እንለኩስባቸዋለን ሲሉ ሻቢያ ላይ ተዋል። ይህ ይህ በእንዲህ እንዳለ ኒውስ ላይን የተሰኘ ተነባቢ መጽሔት በኤርትራ ከተሞች አዲስ ወታደራዊ አፈሳ መታወጁን ዘግቧል። ዘገባው የኤርትራ ሰራዊት በአዛውንቶች የተሞላ ሲልም ገልጾታል። የኢትዮ ኤርትራ ትኩሳትና የፋኖሻቢያ ጥምረት ጉዳይ አሁን ላይ በቀጠናው ትልቅ መነጋገር አጀንዳ ነው። በተለይም ባለፈው ሳምንት ዘኢኮኖሚስት በሱዳን የፋኖና ሻቢያ ወታደሮች ኮማንደሮች የጋራ የጦር እቅድ ለማውጣት ተገናኝተው መክረዋል ማለቱም ሁለቱ ኃይሎች ቀስታቸውን አራት ኪሎ ላይ ማነጣጠራቸውን ያረጋገጠ ሆኗል። ብልጽግና ወደ አሰብ ጉዞ መጀመሩን ተከትሎ በተደጋጋሚ ከሚነሱ ጥያቄዎች መሃል አንዱ ፌዴራል መንግስቱ በመጀመሪያ የፋኖን ታጣቂ ኃይል ማዳከም ወይም ከ ማሰለፍ አለበት። ያ ካልሆነ የአሰቡ ዘመቻ ሊሰናከል ይችላል የሚል ጥያቄን ያነሳሉ። ለዚህ ጥርጣሬ አዘል ጥያቄ መልስ የሚሆን አስተያየት ከመከላከያ ከፍተኛ ጀኔራል በዛሬው ዕለት ተሰምቷል። በጎጃም አካባቢ የተሰማራውን የምስራቅ እዝ የሚመሩት ጀነራል መሐመድ ተሰማ ከሰሞኑ በግንባር ተገኝተው ምልከታ አድርገው ነበር። ጀነራሉ በግንባር ምልከታ ካደረጉ በኋላ አጠር ያለ አስተያየት የሰጡ ሲሆን በንግግራቸውም ጽንፈኛ ሲሉ ስለጠሩት የፋኑ ኃይልና ባንዳ ባንዳ ብለው ስለጠሩት ሻቢያ ጠንክር ያሉ ጉዳዮችን አንስተዋል። የውጭ ጠላቶቻችን የውስጥ ባንዳዎችን ተጠቅመው በጸጥታ ቀውስ እየናጡን ነው። ሰራዊቱ ወደ ክልሉ ከገባበት ጊዜ አንስቶ የታሪካዊ ጠላቶቻችን አስፈጻሚ ባንዳዎች የሚከፍቱብንን ጥቃት እየመከትን ቆይተናል ብለዋል። ጄኔራሉ የፋኑን ኃይሎች በባንዳነት በፈረጁበት በዚህ ንግግራቸው በተደጋጋሚ የውጭ ጠላት ተላላኪ ባንዳዎች የሚለውን ቃል ደጋግመው ተጠቅመውታል። ጄኔራሉ ይህን ፍላጎታቸውን ለማምከን መደረግ አለበት ያሉትን ጉዳይም እንዲህ ሲሉ አንስተዋል። የውስጥ ተላላኪ ባንዳዎችን በመደምሰስ የውጭ ጠላት ባዕዳንን እጅ በመቁረጥ ፍላጎታቸውን ማምከን ነው በማለት ፋኖን ደምሰን ፊታችንን ወደ ሻቢያ እናዞራለን ሲሉ የመንግሥትን እቅድ ይፋ አድርገዋል። ጄኔራሉ ቀጥለውም እየተዋጋን እንሰለጥናለን፣ እየሰለጠንም እንዋጋለን፣ ጠላትን ከህዝቡ ነጥለን እንመታለን ብለዋል። የኛ ተልእኮም ባንዳዎችን መደምሰስ ብቻ አይደለም የሚሉት ጄኔራል መሐመድ ወደኛ የተነጣጠረውን የባአዳንን ቀስ ወደ እነሱ ማዞር አለብን። በባንዳዎች አማካኝነት የለኮሱብንን እሳት ወደ እነሱ ማዞር አለብን። ይህን ለማድረግ ደግሞም እዚህ ያለውን ግዳጅ በአጭር ጊዜ መጨረስ አለብን ሲሉ አብራርተዋል።

ይህ በእንዲህ እንዳለ ኒውስ ላይን የተሰኘ ተነባቢ መጽሔት በኤርትራ ከተሞች አዲስ ወታደራዊ አፈሳም መታወጁን ዘግቧል። ዘገባው የኤርትራ ሰራዊት በአዛውንቶች የተሞላ ሲልም ገልጾታል። መጽሔቱ ከሰሞኑ ኢትዮ ኤርትራን የተመለከተ ሰፊ ትንታኔን ይዞ ወጥቷል። በትንታኔው ሁለቱ ሀገራት ጦርነቱን ለመጀመር አሳች አጋጣሚ እየጠበቁ ነው ያለ ሲሆን፣ ኢሳያስ አፈወርቄም የኢትዮጵያን የውስጥ ትኩሳት በማቀጣጠል ተጠምደዋል ሲል ከሷል። ዘገባው ኤርትራ በወጣት የሰራዊት እጥረት ተመታለች ያለም ሲሆን ባለፉት ሳምንታት በኤርትራ ከተሞች የቤት ለቤት አፈሳም እየተደረገ መሆኑን ጠቅሷል። ጦርነቱ የሚጀመር ከሆነና ተጀምሮም የሚራዘም ከሆነም ኤርትራ ክፉኛ እንደምትጎዳ የጠቀሰው ዘገባው የኤርትራ ሰራዊት በአዛውንቶች የተሞላ ነው፣ ይህም ለሻቢያ ጭንቀትን የፈጠረ ጉዳይ ነው ብሏል። ከዚህ በተጨማሪም ከጂኦግራፊያዊ አቀማመጥ አኳያ ሻቢያ ሰብን የሚያጣበት ትልቅ ዕድል እንዳለ

በአራት ኪሎ እና መቀሌ መሃል የተፈጠረው ውጥረት ወደ ጦርነት እንዳያመራ ከግራ ከቀኝ ውትወታው በስቷል ዛሬ ዕለት አንድ የምሁራን ስብሰባ በትግራይ ጦርነቱ ሳይጀመር እርምጃ እንዲወሰድ የሚጠይቅ መግለጫ አውጥቷል። በመግለጫው ታዲያ የኤርትራ ጦር ላይ ፈጣን እርምጃ እንዲወሰድ የጠየቀ ሲሆን በወልቃይት ያለው የነኩላ የደመቀ ወታደሮችም እንዲወጡ ማስጠንቀቂያ አዘል ጥያቄ አቅርበዋል። የትግራይ ዓለም አቀፍ ባለሙያዎችና ምሁራን ሶሳይቲ በትግራይ ድጋሚ ጦርነት እንዳይጀመር አሳስበዋል። የትግራይ ዓለም አቀፍ ባለሙያዎችና ምሁራን ሶሳይቲ በወጣው መግለጫ እንደገለጸው በትግራይ ክልል ውስጥ ድጋሚ ጦርነት እንዳይጀመር የሚመለከታቸው አካላት በአስቸኳይ ተገቢ እርምጃ እንዲወስዱ ጠይቀዋል። ከጉዳዩ አሳሳቢነት አኳያም በአስቸኳይ እርምጃ መውሰድ ያለባቸው ያላቸው አካላት ሁለት ሲሆኑ እነሱም የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ ናቸው። ጂኤስቲኤስ ዛሬ ሰጦ መግለጫ ዓለም አቀፉ ማህበረሰብ በሚል የገለጻቸው በተለይ የአፍሪካ ህብረት ኢጋድ፣ የአውሮፓ ህብረት፣ አሜሪካና እንግሊዝ ሲሆኑ እነዚህም በፕሪቶሪያው የሰላም ስምምነት ላይ ከማመቻቸት ጀምሮ ፊርማው ሲፈጸም በታዛቢነት መገኘታቸውን ጠቅሷል። በመግለጫው በትግራይ ውስጥ ድጋሚ ጦርነት ከመጀመሩ በፊት ሁለቱም አካላት በአስቸኳይ ማድረግ የሚገባቸውን ጉዳዮች በዝርዝር አስቀምጧል። እነሱም ከኢትዮጵያ መንግስት በኩል በፕሪቶሪያው ስምምነትና በናይሮቢው ዲክላሬሽን መሠረት ከኢትዮጵያ መከላከያ ሰራዊት ውጭ የሆኑ ኃይሎች ከምዕራብ፣ ከደቡብና ሰሜን ትግራይ ክፍሎች በአስቸኳይ እንዲወጡ በእነዚህ አካባቢዎች የተመሰረቱ ሁሉም ህገወጥ አስተዳደሮች እንዲፈርሱና የትግራይ ህገ መንግስታዊ ወሰን ከጦርነቱ በፊት ወደ ነበረበት እንዲመለስ። በሁለተኛነት በፕሪቶሪያ ስምምነትና በዓለም አቀፍ መልካም ተሞክሮ መሰረት ተፈናቃዮች ደህንነታቸው፣ ክብራቸውን፣ ፍቃደኝነታቸው በተጠበቀ መልኩ ወደ ቤታቸው፣ መሬታቸውና ንብረታቸው እንዲመለሱና መልሶ ማቋቋም ድጋፍ እንዲያገኙ፣ በሶስተኛነት ማንኛውም ጦርነት ቀስቃሽ ንግግር እንዲቆምና የትግራይ ህዝብ ሰላም፣ መልሶ መቋቋምና ፈውስ እንደሚፈልግ መቀበል፣ በአራተኛነት በትግራይ ውስጥ የሚገኙ አንዳንድ ጦርነት ናፋቂና ኃላፊነት የማይሰማቸው የፖለቲካ ወይም ወታደራዊ ተዋናዮች የሚያቀርቧቸውን ማናቸውንም መፈክሮች ወይም መግለጫዎች የትግራይ ህዝብ እውነተኛ ፍላጎት አድርጎ ከመቀበል እንዲቆጠብ፣ አምስተኛ ትግራይና መላ ለሁ ሀገሪቱን በሚመለከቱ ጉዳዮችን ህገ መንግስታዊ አስተዳደራዊና ፖለቲካዊ ጉዳዮችን እንዲከተል በስድስተኛነት የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤትን ጨምሮ በፌዴራል ተቋማት የትግራይ ህዝብ ህጋዊ ድምጾችንና መብቶች እንዲከበሩ፣ በሰባተኛ ደረጃ በትግራይ ውስጥም ሆነ በመላው ሀገሪቱ እንዲሁም በድንበር አቅራቢያ የሚገኙትን ጨምሮ የህዝቡን ደህንነትና ህልውና እንዲከበር ማድረግ የሚሉ ናቸው። ጂኤስቲኤስ ከአለም አቀፉ ማህበረሰብ የሚጠበቁ ያላቸው ነጥቦች ደግሞ አንደኛ የፌዴራል መንግስቱና የትግራይ ባለስልጣናት ለ ፕሪቶሪያ የሰላም ስምምነትና አፈጻጸም ተገዥ እንዲሆኑ ሁሉንም ዲፕሎማሲያዊና ፖለቲካዊ ጫና ማድረግ፣ በሁለተኛነት የኢትዮጵያ መንግስት በሕገ መንግሥቱ እውቅና ከተሰጠው የትግራይ ግዛት ውስጥ ከመከላከያ ሰራዊት ውጭ የሆኑ ኃይሎችን ያለ ቅድመ ሁኔታ በፍጥነትና ሙሉ በሙሉ እንዲያስወጣ መጠየቅ፣ ተፈናቃዮችንም እንዲመልስ ማሳሰብ፣ በሶስተኛነት ደረጃ የትግራይ ግዛቶችን በተቆጣጠረው በድንበር አቅራቢያ የሚገኙ ማህበረሰቦችን ህልውና አደጋ ላይ በጣለውና በኢትዮጵያ ውስጣዊ ጉዳይ ብሎም በአፍሪካ ቀንድ ጣልቃ እየገባ በሚገኘው የኤርትራ መንግስት ላይ ተጨባጭ እርምጃ እንዲወሰድ የሚሉ ናቸው። ለዓመታት በኤርትራ በረሃ በትጥቅ ትግል ላይ የነበሩትና በአሁኑ ሰዓት የትምህርት ሚኒስቴርን እየመሩ ያሉት ፕሮፌሰር ብርሃኑ ነጋም ዳውን ዳውን የሚለው ተቃውሞ በርትቶባቸዋል። ለብልጽግና ስስ ልብ አላቸው በሚል የሚታሙት ፕሮፌሰሩም ከዩኒቨርሲቲ ተማሪዎች እስከ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ውግዘት በርትቶባቸዋል። ፕሮፌሰር ብርሃኑ ነጋ ዩኒቨርሲቲ ተማሪዎች ተቃውሞ ከስልጣን እንዲለቁ እየተጠየቀ ባለበት አጋጣሚ ሙስሊሙን ከትምህርት እየገፉ ነው ነው የሚል ከባድ ውንጀላ ቀርቦባቸዋል። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ በጉዳዩ ላይ ዛሬ ረፋድ በሰጡት መግለጫ ለትምህርት ሚኒስትሩ ብርሃኑ ነጋ ማስጠንቀቂያ ሰጥተዋል። የምክር ቤቱ ፕሬዝዳንት በትምህርት ሚኒስቴር በተደጋጋሚ እየተፈጸመ ያለው ሙስሊሙን ከትምህርት ገበታ የማራቅ ዘመቻ በአስቸኳይ ሊቆም ይገባል ሲሉ አሳስበዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በትምህርት ሚኒስቴር በተደጋጋሚ እየተፈጸመ ነው ያለውን ሙስሊም ተማሪዎች ከትምህርት የማራቅ ዘመቻ በአስቸኳይ እንዲቆም ጠይቋል። የጠቅላይ ምክር ቤቱ ፕሬዝዳንት ሙስሊም ተማሪዎች ባለባበሳቸው ምክንያት ለተደጋጋሚ እየተፈጸመ ያለው በደል የሀገራችንን ተከባብሮ የመኖር እሴት የመናድ ተግባር ነው ብለዋል። ፕሬዝዳንቱ አክለውም ሂጃብም ሆነ ኒቃብ የሙስሊም ሴቶች መገለጫ መሆኑን በማንሳት አንዱን ፈቅዶም አንዱን መከልከል እንደማይቻል ገልጸዋል። ሙስሊሙ ማህበረሰብ በትምህርት ሚኒስቴር በተደጋጋሚ ጊዜ እየተፈጸመ ያለውን በደል በትዕግስት ማሳለፉን አንስተው የሚመለከታቸው የመንግስት አካላት አፋጣኝ መፍትሄ እንዲሰጡ ጠይቀዋል። አስራ ሰባት አባላት ያሉት ኮሚቴም በሙስሊም ተማሪዎች ላይ እየተፈጸመ ያለውን በደል እንዲያጣራ መቋቋሙን ገልጸዋል። ምክር ቤቱ በመግለጫው በትምህርት ሚኒስቴር በኩል የሚወሰኑ ውሳኔዎች፣ የሚወሰዱ እርምጃዎችና እየተወሰዱ ያሉ አቋሞች የሙስሊሙን መብት በእጅጉ የሚጋፉ ናቸው ብሏል። የሙስሊሙን መብት የሚጋፉ ናቸው የተባሉት ድርጊቶች ከጊዜ ጊዜ ይሻሻላሉ ተብሎ ተስፋ ቢደረገም አልተሻሻሉም ሲልም ክስ አቅርበዋል። የእስልምና ምክር ቤቱም የትምህርት ሚኒስትሩ በኩል እየተወሰዱ ያሉ የተናጠል እርምጃዎችንና የተያዙ አቋሞች የህዝበ ሙስሊሙን መብት በእጅጉ የሚጥሱ ናቸው በማለት ወንጅሏል። ፕሮፌሰር ብርሃኑ ነጋን በሙስሊሙ መብት ላይ የተናጠል እርምጃዎችን የወነጀለው ምክር ቤቱ ሚኒስትሩ በተጨባጭ ከመንግስት የሚቃረን አቋም ይዘዋል ብለዋል። በሌላ በኩል የትምህርት ሚኒስትሩ ብርሃኑ ነጋ በዩኒቨርሲቲ ተማሪዎች የስልጣን ይልቀቁ ጥያቄ እየቀረበባቸው ነው። የተለያዩ ዩኒቨርሲቲዎች የተቀሰቀሰው የብሔራዊ አገልግሎት ግዴታ ተቃውሞ የትምህርት ሚኒስትሩ ላይ በማነጣጠር ከስልጣን እንዲለቁ የሚጠይቁ መፈክሮች ተሰምተዋል። ብርሃኑ ነጋ ዩኒቨርሲቲ ተማሪዎች ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ከ2019 የትምህርት ዘመን ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎም በአንዳንድ ዩኒቨርሲቲዎች ተማሪዎች ተቃውሞ ተቀስቅሷል። በተለይም በኦሮሚያ ክልል ዩኒቨርሲቲዎች በተቀሰቀሰው ተቃውሞም ዳውን ዳውን ብርሃኑ የሚሉ የተቃውሞ መፈክሮች ተሰምተዋል። አደገኛው የጦር መሳሪያ ዩክሬን እጅ ሊገባ ነው። መሳሪያው እጅግ ዘመናዊ ነው የተባለ ሲሆን ከሩሲያ ጋር ለሚደረገው ጦርነት ጥቅም ላይ ሊውል እንደሚችል እየተነገረ ይገኛል። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ታሪካዊ እርምጃ ሲሉ በደስታ ተሞልተው ገልጸውታል። ይህ በእንዲህ እንዳለ የቀድሞ የአሜሪካ የውጭ ጉዳይ ሚኒስተር የዩክሬን ጦር መሳሪያ ማምረቻ ተቋም አማካሪ ሆኖ መሾማቸው እያነጋገረ ነው። እኚህ የ61 አመቱ አንጋፋም የቀድሞ ባለስልጣ ስልጣን ከዲፕሎማሲ ወደ ሚሳኤል የተሸጋገሩ በማለትም በብዙዎች ዘንድ መነጋገሪያ ሆነዋል አንድ ዓለም አቀፍ ሚዲያ እንደዘገበው ፈረንሳይ ለዩክሬን የጦር አውሮፕላኖችን ልትሸጥ መሆኑን ዘግቧል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የዩክሬን አቻቸው ቮሎድሚር ዘለንስኪ በፓሪስ ታሪካዊ የተባለውን የመከላከያ ስምምነት መፈራረማቸውን ዘገባው አመላክቷል። ስምምነቱ የፈረንሳይን እጅግ ዘመናዊ የጦር አውሮፕላኖች የሆኑትን እስከ መቶ የሚደርሱ ራፋሌ ተዋጊ ጀቶች ለዩክሬን ለመሸጥ የሚያስችል የ10 ዓመት ስትራ ስትራቴጂያዊ የትብብር ሰነድ መያዙን አክሎ ገልጿል። ዩክሬን እስከ መቶ የሚደርሱ ፈረንሳይ ሰራሽ ራፋሌ ኤፍ አራት ተዋጊ አውሮፕላኖች እንዲሁም የተሻሻሉ የአየር መከላከያዎችን እንደምታገኝም ያክላል። እነዚህ የጦር መሳሪያዎች ኬብ ራሷን ከሩስ ከባድ ጥቃቶች የመከላከል አቅሟን ለማሳደግ ያስችላታል ተብሏል። የጀቶቹ አቅርቦት እስከ 2035 ድረስ የሚዘልቅ ሲሆን የዩክሬንን የድረ ጦርነት አየር ኃይል የመገንባት ግብ ያለው መሆኑ የተነገረ ሲሆን የጥላትን አውሮፕላኖች ንቅስቃሴ የሚጠልፉ ድሮኖችን በጋራ ማምረት በዚህ ዓመት እንደሚጀመር ተጠቅሷል። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ከፈረንሳዩ አቻቸው ኢማኑኤል ማክሮን ጋር ፓሪስ አቅራቢያ በሚገኝ የአየር ማረፊያ ስምምነቱን የያዘ ሰነድ ከተፈራረሙ በኋላ እርምጃውን ታሪካዊ ሲሉ በደስታ ተሞልተው አድንቀዋል። ይህ በእንዲህ እንዳለ የቀድሞ የአሜሪካ ውጭ ጉዳይ ሚኒስትር የዩክሬን ጦር መሣሪያ ማምረቻ ተቋም አማካሪ ሆኖ መሾማቸው እያነጋገረ ነው። እኚህ የ61 አመቱ አንጋፋ የቀድሞ ባለስልጣን ከዲፕሎማሲ ወደ ሚሳኤል የተሸጋገሩ በማለትም በብዙዎች ዘንድ መነጋገሪያ ሆነዋል የአሜሪካ የውጭ ጉዳይ ሚኒስትር የነበሩት ማይክ ፖምፒዮ ለበርካታ አመታት በዲፕሎማሲ ስራ ላይ ተሰማርተው የቆዩ መሆናቸው ይታወሳል ቀደም ሲል የአሜሪካ የስልላ ተቋም ኃላፊ የነበሩት ፖምፒዮ ሰባኛ የአሜሪካ የውጭ ጉዳይ ሚኒስትር በመሆን ያገለገሉ ሲሆን የትምህርት ዝግጅታቸውም በህግ ላይ የተመሰረተ ነው ዛሬ እንደተሰማው ግን እኚህ የ61 ዓመቱ አንጋፋ የቀድሞ ባለስልጣን ከዲፕሎማሲ ወደ ሚሳኤል ተሸጋግረዋል። ማይክ ፖምፒዮም የዩክሬን ረጅም ርቀት ሚሳኤል ማምረቻ የሆነው ፋየር ፓይንት ፋብሪካም አማካሪ ቦርድ አባል መሆናቸውን አሶሽትድ ፕሬስ ዘግቧል።